ከምታገኝ ነው ማርክ ዱባይ ያለው ሚዜ እነሱን ሳይጨርስ እናቱ ጋር ሚስቱ ጋር በስማ ሳምንት ሳይሞላው ማለት ነው። ጉድ እኮ ነው ጋድ። የሰሞኑ ሚዜዎች እንግዲህ ቸኮሌት እነ ሳምሪ ምናምን ተመችቷቸዋል። ቤተሰብ እንዴት አያችኋቸው ዛሬ ስለነሱ አሳባለኝ። ሴቶቹ አይናቸው አልተያዙም። አንቺ ያዣቸዋ ሪሳ በጎን አንፈልግ መልሰጥ ነ የጠጋ ቢያረ በናሽ አንድ ብቻ ልሰምሽ ኢንኩ ኢንኩ ገረመኝ። ሙሽራ ማለት ነው ለመሳም ሙሽሮቹን እጃቸውን ያዙ የኔን እዣለሁ እያለ በሳቅ የሞትኩበት ሰርግ ነው። የሚገርም ነው። ቤተሰብ ሰላም ጤና ስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለውን ደህና ነኝ። ዛሬም ተከስቻለሁ፣ ተመልሼ ስመጣላችሁ እንግዲህ አዳዲስ ነገሮችን ይመጥቻለሁ። እነ ብሩኬ የማይቀሩ ናቸው። ጨርቃ ፋሚሊ አይቀርም። የፈትፈታ መካከል ማድመቂያ ናቸው። ሆ ካላሷቸው ደግሞ ችግር ነው። እና ማለት ነው አንድ ነገር ትናንትና ብሩኬ ወይኔ ፍርሃቱ ብያችሁ ነበር። እሱን ልነግራችሁ ነው የመጣሁትና እዚህ ጋር ጨፈን ሲለው እንትና ፍጼ ጨፍን ሲለው አልጨፈንም። እና ፈርቶ ነው። ለምን ፈራ መሰላችሁ? ያው ሃይሚን ፕራንክ ስላደረጋ ከትናንት ወዲያ ተናዳ ስለነበረ የሆነ የምትበቀለው ስለመሰለው ነው ፈርቶ ያልኳችሁ እንጂ ሌላ ነገር አይደለም። ቤተሰብ ምኑ ነው የሚፈራው? ወር አልፈራ ም ሲስ ደግሞ አንዳንዴ አስተያየት መስጠት ይጠፋብሻሉ። ይብላችሁ ነበር ለዛ ነው። እና ጨፍን ሲሉት እየፈራ ነበር። ታውቃላችሁ ያው እንዳትበቀለው ማለት ነው። ታውቃላችሁ መቼስ ተትናንት ወዲያ እንዴት እንደተናደደችበት ታላቅ ወንድሙ ስለሆነ ነው። ያው ስቃይ ሄደችው እንጂ ያው ተናዳበታለች። ሶ በዛ እንግላይቺ ነው ጨፍን አልጨፍንም ጨፍን አልጨፍንም ሲባባሉ እሷን ሀታ እንኳን ሁለታችሁም ጨፍኑ ተብሎ ያለማመኑ ጉዳይ እንቀርጉ ይዟታል ማለት ነው። ምክንያቱም ምን ያክል እንደፈራ ነው ቡቡ እያየሁት ማለት ነው እና ቻሎ ስማ ማይቀር ነው። ማን ተነክቶ ማን ይቀራል ነው እንግዲህ፣ ምንም ማረግ አይቻልም ውድ ቤተሰቦች፣ አይደል እንዴ? ስለዚህ መቻል ነው ያለብ ያለብክ ማለት ነው እና አፍንጫዋን ሁሉ ሳይቀር ነው ፍጭት አድርጎ የያዛት በእጁ ከያዛት ያኔ ሌላው ሰው ምንም አያመጣም ነገር እንደዛ መሰለኝ እንግዲህ አላይቅም ግን ተሸውደሃል ምክንያቱም ሌላ ሰው እንኳ የሆነ የፈለገውን ማድረግ ይችላል ለነገሩ አብረው ስላሉ አብረው ነው የሚሆኑት የሆነ ነገር ቢሆን ማለት ለምሳሌ ውሀ ቢደፋባቸው አንድ ላይ የሆነ ነገር ቢሆን ያው ስለዚህ ፕራንክ እንኳን ብታስብ አይሳካም ብሎ ነው አጅሮ የጭምድድ አድርጎ የያዛት ማለት ነው ያው ትንሽ ያለው እንቅልፍ የለው ይባል የለ ይሄን ለማለት ፈልጌ ነው ውድ ቤተሰቦቻችን እንዴት ነው መናየተሽ ነው ብሩክን ፈርተዋል ብለሻልሹ ብላችሁ ነበረ እንደ ለዛ ብዬ ወይኔ ፍርሃቱ አይኑ መጨፈን አቃተው ብያችሁ ማለት ነውና፣ ለዚህ ነው እንጂ ሌላ ነገር አስቤ ወይም ደግሞ በሌላ አንግል አይቼ አይደለም። ውድ ቤተሰቦች፣ እኔ ስለ ስጦታው በጣም ነው ደስ ያለኝ። እነሱም ዘና ፈታ ብለው ምግባቸውን በልተው ተዝናንተው ተጫውተው ምናምን ይሄ ወደ ሆና አውርተው ስለ ተለያዩ በጣም ደስ ብሎኛል። እንዲሁም ኃይሜ ራሱን ደስ እንዳላት ስታወራ በጣም ደስ በሚል ሁኔታ ነው የሰማ ነውና፣ ቪዲዮውን ደስ በሚል ሁኔታ ነው ያየነው። ፍጼ የራሱ እንደዚህ በማድረጉ በጣም ነው ደስ ያለኝ። ማንም ሰው ያላሰበውን ነገር ነው ያደረገው። በጣም ማንም በዙሪያቸው እነሱ ሲኖሩ የነበሩ ሰዎች ያላሰቡትም። በጣም ይሄ ነገር በነገራችን ላይ ሚስጥር አለው። በጣም ይሄ አንገት ሀብሉ ቀላል እንደ ቀላል የሚታይ አይደለም እና በጣም ይገርማል። በዚህ አጋጣሚ አንገት ላይ ብሩኬ በስቶባል ብልጭልጭ ነገር ማለት ነው፣ ከዘመኑ ጋር እኩል ለመራመድ ያው፣ በተራ በተራ አድርግ፣ በተራ በተራ በተለይ የሀይሚን ስጦታ አንገት ላይ ሁል ጊዜ ባታደርገው በጣም የተሻለ ነው። በጣም ነው የሚያምረው ና ያው ለሀንግ ምናምን እንዳትጋብዝ ብዬ ነው። ለነገሩ አሁን በመኪና ስለምትሄድ ያን ያክል ብዙ ለመመንጨቅ ምናምን ያን እንትን አይልም። መንገድ ላይ ግን ምናምን ያው አዲስ አበባ ነገር ታውቁታላችሁ። እንግዲህ ድሮ አርቲስት ሳይቀር ነው እየያዙ የሚቀሙ የነበሩትና ከዛ አንጻር አንገት ላይ ብዙ ብልጭ ብልጭ ባታ በዛ የተሻለ ይመስለኛል ብዬ አስባለሁ። ብሩክ ከዛ ውጪ የትናንት ሀሳብ የሰጠሁበት ይገባቸዋል ብዬ አስባለሁ ማለት ነው። ውድ ቤተሰቦች እንግዲህ ዛሬም በቤታቸው ሊመጡልን ይችላሉ። ነገም ደግሞ ዛሬ ምንድነው? ዛሬ ሐሙስ ተነጎዲያ ውድ ወደ ባዛራ 9 እንግዲህ የመለየም ሰርግ ስለሆነ ያው ደፍ ደፍ ማለት ማይቀር ነገር ነው። ዶሮ የሙሽራ ወጥ ሰሪ ሀይሚ ናት ተብሏል በነገራችን ላይ ማለት ነው። ዶሮዋን አይጣፍጥም እያሉ እንደጣፈጣቸው ተናግረዋልና ሀይሚ እንድሰራ ተፈቅዶላታል ማለት ነው። በዚህ አጋጣሚ ማለት ነው የሙሽር የሙሽራ ምግብ እንድሰራ የብሮ ኬሚስት ማሻአላ ይያሉ ማለት የምሬን ነው። ስሪ ሊም ብሎኛ ስትል ነበር ትናንትና። እና ለመብላት ብቻ አይደለም ሃይሚ ሙያት ትችላለች፣ ቤተሰብ እንዳወሩት አይደለም እንግዲህ ደግሞ አንድ ቀን የሀብ ናኒም ታስመሰክር ያለች እንደ ሀይሚ ብዬ አስባለሁ። ለነገሩ የሀይሚ ባለቤቷ ነው ያስመሰከረላት፣ ምክንያቱም በየቦታው እያነሳ ማለት ነው። እና ስለ እነ ሀይሚ ያለኝ አመለካከት ይህን ይመስላል። ሌላው ደግሞ እንግዲህ ቸኮሌት ነች፣ ቸኮሌት ጋር ሲሄድ እንግዲህ ወይኔ ማራኪ ማለት ነው። በጣም በቃ ተዘዋዟራ አይገልጸውም፣ እንደ እንደምንድነው እንደ ሜሪ ማርክ ነው ይባላል። ምን ነበር የሚባለው? ባዮሎጂ ወይ አይሲስ ጠፋ። ስንት ዓመትሽ እንዲህ እንዴ ተሽከረከረ አይገልጽውም። እናንተ የውሩታኑ ሚዜና ሳይጨርስ ለም ባይዘወይ ማለት ነው ሚዜ ትቶ ይመጣል እንዴ እንዶ እንደ ድሮ እንደ ድሮ ስናስበው እኮ ጥሎ አይኬድም። አንድ ላይ ባል ባልና ሚስትን ቤት አንድ አድርጎ አጫውቶ አረጋግቶ ምናምን ነው እንደው እንደ ሀገራችን ሚኬድ ግን፣ ያው አብረሽ አብረው ኖረው ከዛ በኋላ ነው ቀለበት ያደርጉት በሚለው ነው እንጂ እዛ ብቅ አለ ጥልቅ እንደገና፣ ምልስ። በእርግጥ ከምንም በላይ ደስ ያለኝ እናቱ ጋ ያሳልፈው ጊዜ ደስ ብሎኛል። ምክንያቱም ያው በዓልን ከእናት ጋር በጣም ደስ ይላል። ከዛ ሲቀጥል ደግሞ ቅድሚያው በተራ ማድረጉ ደስ ብሎኛል። አሁን ደግሞ ቸኮሌት ጋር ሄደዋል። ቸኮሌት ደግሞ በጣም ደስ ብሏታል። በቃ እሱ ራሱ ሰፕራይዝ ነው። ባይ ዘ ወይ ፊቱ አብጧል፣ ማርክ ማለት ነው። ማርክ ወፍሯል፣ እንደው ተሌሎች ውስጥ ማለት ነው። ማርክ ወፍሯል፣ የምሬ ነው እና ቸኮሌት በጣም ደስ ብሏታል ቀስ በቀስ ያው የብሩክ ወንድማችን ስታይል እየተወሰደች ነው። ቤተሰብ ብትሆንም እንግዲህ ምን ማድረግ ይቻላል። ውሰዱ፣ በርግጥ ምን ማለት አይደለም። እንግዲህ ያው መኪናውንም ደገፍ በቃ እንዲቼ የብሩክ ስታይል ናት። መጀመሪያ ሲመጣ ያረረጋት ናት። ቸኮሌቷንም የቡቡ ናት። ያው ምን ይደረጋል እንግዲህ የወንድም አደለ እና በዚህ አጋጣሚ ብሩኬ ያንተን ስታይል ሰው እየወሰደብ ስለሆነ በለሀይሚ ጾም ነው እስከ ዛሬ። አሁን ግን ለሀይሚ ቸኮሌት እንድሰጣት እንፈልጋለን ማለት ነው። በዚህ አጋጣሚ ቤተሰብ ትቷታል፣ እረስቷታል፣ ሰጥቷት ያቅ ቸኮሌቷ መረሳት የለባትም። ከዚህ ቸኮሌት እኮ ሆ ስንት ፎንቃ እንደምናይ ነበረ የምር አንድ ላይ ስለሚበሉ በጣም ደስ የሚል ጊዜ ነበረ እና በዚህ አጋጣሚ ማራኪ እንትና ቸኮሌት ጋር ሄዷል። ቸኮሌትም ደስ ብሏታል በመምጣቱ በቃ ስጦታ የሌለ ፈንድ ቃለች የሌለ ማለት ነው። በጣም ናፍቋት ነበር ማለት ነው። እንደዚህ በሚገርም ሁኔታ ነው የጠበቀችው ማለት ነው እና በጣም ደስ ቢላል ግን አንተ ለፋ በአንድ ሳምንት ውስጥ እኮ ነው ሳምንት ባልሞላ ውስጥ እናቱ ጋር ከእናቱ ጋር ደግሞ ጓደኞቹ ጋር ከጓደኞቹ ጋር ደግሞ ወደ ባለቤቱ ጋር ኦ ሶሪ ወደ ጮኛው ጋር ኦ ሶሪ ወደ ፍሬንዱ ጋር ፍሬንድ ፍሬንድ ነው። ፍሬንድ የሱ እንኳን ፍሬንድ ናት። ፍሬንድ ዱባይ ላይ እኮ ሲጠየቅ ነው ያላገባው ቀለበት አላረኩ ፍቅር አልጠየኩ ብሏል። ማራኪ ማለት ነው። ስለዚህ ፍሬንድ በቃ ቤስት ፍሬንድ እንደዛ ብለን እናስባታለን። ግን በጣም ደስ የምትል ልጅ ናት። በነገራችን ላይ ልክ እንደ ሀይሚ ተመጣጣኝ የሆነች ማለት እንደ ሀይሚ እድሜዋ እንደዛ ይመስለኛል። ያው ባዘወ ሰው ፊት ናውቆ ድሜ ማወቅ ይሄን ያክል ባይባልም ብቻ ልጅ ናት ብቻ ብዬ ነው የማስበው። ውድ ቤተሰቦች እና ማራኪ ያሳካለህ ብያለሁ። ምርጥ ወንድማችን፣ የነ ቡቡዪ ወንድም ምስለ ወንክ እንዲሁም ይሄ ተንቢን ራዕይ እያሟላችሁ ስለሆነ በዚህ አጋጣሚ ምርጥ ሴት ነው ያጋጠመች ብዬ አስባለሁ። ምክንያቱም ያው ከሁኔታዋ፣ ካለ ነገሯ አስተዋይ ሴት ትመስለኛለች በነገራችን ላይ እና ቆንጆዬ ናት ደግሞ በጣም ማለት ነው። እና ያው ፈጣሪ ያዝልቅላችሁ። ፍቅር ወደ ፍቅር ጥልቅ ሲሉ ብዙ ነው መስዋዕትነት የሚከፈለው። እንደዚህ ግን ከላይ ከላይ ሲሆን ያን ያህል ብዙም እንትን መከራ የለውም፣ ግን ወደ ውስጥ ሲገባ፣ ወደ ፍቅር ውስጥ ሲገባ ለምን እንደሆነ አላውቅም አፍቃሪው ለራሱ ይበዛል። እኔ ነኝ እኔ ነኝ ባዩ ይበዛል። እና ያንን ነገር እንግዲህ ማራኪ መቻል አለብ ማለት ነው። ውድ ቤተሰቦችም ያው የማራኪ ቤተሰቦች አግዙት፣ አግዙት። ሁለት መቶ ሺህ ገብቷል በነገራችን ላይ ማለት ነው። በቅርብ ጊዜ ከብሩክ ጋር እኩል ነው የገባው እና በጣም ደስ ይላል። በዚህ አጋጣሚ እኛንም አበረታቱን ቤተሰብ የማርክና የ ቸኮሌት ቤተሰቦች ሰዎች አለን እዚህ ጋር አለን፣ አበረታቱን፣ ሰብስክራይብ አድርጉ። እንግዲህ ደግሞ ሰርጉን የምንጠብቅ ይሆናል። በቅርቡ ሰርግ ለመብላት ያብቃን፣ የማራኪንና የቸኮሌትን ሰርግ ለመብላት ያብቃን። በጣም ሰኩሪት ያድርገውታል። የነሱ ሆንቃ እንኳ ምንም አይታወቅም ምንም ማለት እንደው ከሁኔታቸው ከምናምን ነው ይሄን ያክል እንደው ይሆናሉ የሚል እቅድ ራሱ ውስጤ ላይ እንደ ነብሩኬ በኮንፊደንስ ለማውራት ምንም እንትን አላልኩም። ማለት እንጃ ለምን እንደሆነ አላውቅም። ያኔ ሁለቱም እኮ ተመጣጣኝ ናቸው፣ ቆንጆ ናቸው። ግን እንዴት እንደሆነ አልገባልኝም። በቃ የሆነ ካፕል ናቸው ብሎ ለማውራት ውስጤ ከልብ ያልተቀበለም ለምን እንደሆነ አላቅ። ብቻ ያው ወደፊት የምቀበለው አይነት ይሆናል። እንግዲህ እናየዋለን። ሌላ ካፕል ይሆናሉ ብዬ ደግሞ ላስባቸው አላስባቸው እነዚህ ልጆች እንዴት እንዴት አያችኋቸው? አንደኛ ቤጊ ትንሽ ጠንከር ያለ ነው። ግን ያኔ በእርግጥ ምንም ማለት አይደለም፣ ምንም ማለት አይደለም። ግን እንትና ደግሞ በጣም ልጅና ሳምሪ ማለት ነው። ሳምሪ ሳምሪ ሳምሪ ማለት ያኔ ከካሄሚ ጋር ተመጣጣኝ እድሜ ውስጥ ትመስለኛለች። እና ቤኪ እንዴት ነው መጥናታ ላይ መጥናት፣ በምን ሁኔታ የታሰባችኋቸው እናንተማ? አላ ካሁን በኋላ ከቡሪከና ከሃሚ ውጪ ሰው ተጣምሮ ተጣምሮ ብለን ራሳችንን አናሳምም ብላችኋል። እናንተማ ማለት ነው ቤተሰቦችና አኳናቸው ምናምን፣ የፍቅር ይመስላል። አሁን እዚህ ጋር እጄን ተሰበርኩ ብሏት እጁን ጠቅልሎ ከዛ በቃ የውነት የተሰበረ መስሏት፣ ወይኔ ያማል፣ ወይኔ እኛ እኮ ሴቶች ግን ምስጊኖች ነን፣ ምስጊን እኮ ነን። የምሬን ነው እውነት። ወይኔ ለወንድሞቻችን እናለቅሳለን፣ ለባሎቻችን እናለቅሳለን፣ ለፍቅረኛቻችን በቃ የሆነ ነገር ሲሆኑ፣ ኦ ማይ ጋድ። እውነት ሴት ልጅ ማለት እውነት ሩህ ሩህ ናት፣ ከስንት አንድ ናት። ጠንካራ ሆና በቃ የሆነ ጨካኝ የምትሆነው እንጂ እውነት ሴቶች በጣም በፍቅር በተለይ በእንደዚህ አይነት ሁኔታ በጣም የዋሆች ነው። በተለይ ፍቅር በፍቅር በሚባል ነገር ላይ ሴት ልጅ የዋህናት የምሬ ነው ካፈቀረች በኋላ ማለት ነው እና ሳምሪን አፈቀረች እያልኩ አይደለም። በእርግጥ ምን እንደሆነ አላውቅም። ካለው አበሳቸው ከምናምናቸው ነው እንጂ ማንኛው ጋር ፍቅር እንዳለ እኔ አላውቅም። እስኪ ቤተሰብ ያያችሁት ነገር ካለ እስኪ ኮመንት ስር ሹክ በሉኝ። ቤኪና ሳምሪ ምን አይነት ልዩነት አይታችሁባቸዋል? የፍቅር ወደ ፍቅር መንገድ የሚመራ ነገር ምን አይነት አይታችኋል? እኔ ምንም አላየሁም። ያኔ አስተቃቀፉ ምናምን እሱ እንደሆነ ያው ከቡቡ ኮኮብ የተደረገ ነው። እንዳውም ቲክቶክ ላይ ብሩኬን በዚህ በማቀናበሪያው አንገቱ ስር ግብት ብሎ ቅፍ የሚያደርግ አድርጋ እንዴት እንደሳኩኝ፣ ብዙዎቻቸው ሴቶች ማለት ነው። ብሩኬ ሀይሚ አንገት ውስጥ ሲገባ ወይም ደግሞ ሀይሚ አንገት ውስጥ በቃ የሆነ ሽጉጥ ትላለች ሀይሜ ማለት ነው። እና ያ ነገር ደስ ይላችኋል መሰለኝ ሴቶቹ በቅንብር። አረ ወደፊት ባል ታጣላችሁ እናንተ፣ የምሬ ነው። እንደዚህ አይነት ነገር አታርጉ። በእርግጥ ማድነቅ መውደድ መብታችሁ ነው። ግን እንደዚህ እያቀፉ ምናምን ይሄ ምናምን እረ ይደብራል። ወደፊት እናንተ ስታገቡስ እንዴት ልትሆኑ ነው? ቪዲዮ እኮ ነው የሚቀመጠው። ቅንብር ነው ብሎ ለያምንሽም ይችላል ሊያምንሽም ይችላል። ስለዚህ እንደዚህ የምታረጉ ሴቶች ክብራችሁን ጠብቁ። ለብሩክ ምንም ማለት አይደለም፣ ምክንያቱም ብሩክ ሃይሚ በእጇ ይዛ ነው ያለችው። ምንም ብታረጉ የፈለጋችሁትን ብታቀናብሩ ሃይሚ ምንም አይመስላትም። ይሄ ግን ለራሳችሁ ለእናንተ፣ ለቤተሰቦቻችሁ፣ እንዲሁም ለወንድማችሁ እንዲሁም ነገ ለምታገቡት ባላችሁ ክብር ይኖራችሁ፣ እንደዚህ አይነት ነገር የምታረጉ ማለት ነው። ምክንያቱም ይሄ አዲስ የመጣው አፕሊኬሽን ያሳስማል ያስረግዛል ያስተቃቅፋል። ኧረ ስንት ማያደርገው ጉድ የለም። አሁን አሁን አዲስ የመጣው አፕሊኬሽን ሶ እሱን እሱን ሴቶችዬ እኔ እንጃ ባታረጉ በጣም መልካም ነው። በተለይ ያላገባችሁ አረብ ሀገር ያላችሁ ማለት ነው ባታደርጉ ደስ ይላል። ከራሳቸው ፍቅረኛ ያላደርጉ ከሌላ ሰው ጋር ግን ይከብዳል። ምክንያቱም ነገ የእናንተ ትዳር ነገ ልጆቻችሁ ሚዲያ ላይ ከወጣ እንደሆነ አንድ ነገር ማለት ነው። እድሜውን ጠብቆ ሁልጊዜም አንቺ ጥሩ ስትሆኝም ወይም ደግሞ ስትወድቂ የሆነ ሰዓት ላይ ወይ እንዲህ ነበረች ተብለሽ መለጠፍሽ አይቀርም። ስለዚህ ሴት ሆይ ራስሽን ጠብቂ። ይሄ ወደዋለሁ አደንቀዋለሁ የሚባል እሱ ኖርማል ነገር ነው፣ ምክንያቱም ማንም አርቲስት ይደነቃል። ስለዚህ ብሩኬን በጣም አደንቀዋለሁ ወደዋለሁ ብትይ አንድ ሴት ምንም አት አይደለም፣ ማድነቅ ነው። ግን ይሄ እንደዚህ ሳመኝ ብሎ በአፕሊኬሽን እንደዚህ ደረሱ ስር ሽጉጥ እንደዚህ አስረግዞኝ ምናምን፣ ኧረ የማይሆን ነገር ነው። ሀይሚ አሁን ብታረግዝ አስረግዛችሁ ብፖስቶት ያው ወደፊት መሆኑ ማይቀር ነው፣ ምክንያቱም ከብሩክ ጋር ስለሆነች ማለት ነው ብሩክና ሀይሚን አቀናብራችሁ አሁን እንደዛ ብታደርጓቸው ችግር የለውም። ለምን ለወደፊት አብሮ ስለሆኑ ማለት ነው። ሶ ያን ክብራችሁን መጠበቅ አለባችሁ ብዬ አስባለሁ። ሴቶችዬ ማለት ነው። እኔ ወንድ አምላኪ ለምትሉኝ እኔ ወንድ አምላኪ አይደለሁም፣ ግን አደንቃለሁ። ወንድ ልጅ በጣም አደንቃለሁ። በጣም ከምላችሁ በላይ ማድነቅ ያለብኝን ሰው አደንቃለሁ። እና እኔ ቁጥር አንድ የብሩክ አድናቂ ነኝ እስካሁን ድረስ። ከዛ ውጪ ማንም አድናቂ አይደለሁም የማንም ማለት ነው እስካሁን ድረስ ማለት እስካሁን ባየሁት አንደኛ የብሩክ ሁለተኛ የአብርሃም ሶስተኛ አሁን ማርክ ትንሽ ትንሽ እየሳቤ ነው ማርክ አራተኛ ደግሞ እንትና ቢኒያም ቢኒያም ጥሩ ሰው ነው። ትናንትና እንትን ብያቸው ነበረ ሰርቼበት። እሱ አሁን ነው የመጣው። እኔ ስለመምጣት ስለቆም ስለመቆየቱ ምናምን ሳይሆን ያለው ያያዙ ሁኔታዎቹ ነው። ሰው ሁኔታዎቻቸው ናቸው የምናገራቸው ና ማንም ከብሩክ የሚወዳደር ሰው የለም። በነገራችን ላይ ያው አንድ አመት ሙሉም እየተከታተልኩት ስለቆየው ይሁን አላቅም፣ ከብሩክ ጋር የሚደርስ ወንድ በፍጹም የለም። በፍጹም በቃ። ለጓደኛም በሉት፣ ለቤተሰብም በሉት፣ ለምንም በሉት የሚሰጠው ሪስፔክት ብሩክ የተለየ ነው። ይሄ ወደዳችሁም ጠላችሁም አምላኬም፣ አላችሁ ምንም አላችሁኝ፣ ይሄ የማይካር ነገር የሚታይ ነገር ነው። አልታይ ያላችሁ ሰዎች ማየት ትችላላችሁ። እና እኔ እሱ ቁጥር አንድ የማደንቀው ሰው ነው ብሩክ ማለት ነው። ሌሎቹ ደግሞ እንግዲህ ሀሰን ደግሞ ከትናንት ወዲያ ኒካ አድርጉ፣ ትናንትና አብረሽኝ ካላድሽ፣ ልክ የዘበኑ ወንድ እውነት የዘበኑ የስሜቱ ተገዢ ወንድ በነገራችን ላይ ፕራንክ ነው ያደረገው። እዚህ ጋር ሳወራ ሌላ ነገር እንዳይመስላችሁ ፕራንክ ነው ያደረገው። ግን እንደው ነገሩ ሲታሰብ ትላንትና ኒካ ዛሬ አብረን እንደር አብረን እንተኛ በቃ ቀውጥ ያላደረገው መሰረቱ እንዴ! አሁን እሱ እዚህ ጋር አሁን እሱ ፕራንክ ነው ይሰራው። ግን እሱ አንድ እውነት አድጋ ስትቀበለው ምን ይሰማታል? ማሄ ማለት ነው። እየተደባደበች እያለቀሰችም እየሳቀችም ነበረ ማሄ በዚህ አጋጣሚ እና አይብዱ ሐሰንዬ አስቀኛል በጣም ማለት ነው። ከሚገርማችሁ በላይ ነው የሳቅሁት በሳቅ ነው የሞትኩት ማለት ነው። ሆነ ማይፈራ ሰው ብድ ብድ ዝም ብሎ ብቻ። እና ትናንትና ኒካ ዛሬ እንደር፣ በጣም ተመችቶኛል። እንኳንም ኒካው ቀደመ። በነገራችን ላይ ማለት ኒካው ባይቀድም ኖሮ ያው ችግር ነበር። ለማንኛውም አካፕል መሆናችሁን እናንተንም እናቃለን። ማሂና ሀሰን ካፕል መሆናችሁን እናቃለን። ያው በቅርቡ እንግዲህ እንጠብቃለን። ያንተንም፣ የብሩኬንም ያው ሁሉንም እንጠብቃለን። ቤተሰቦችዬ፣ ለዛሬ ጀላች መጣው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሳንብቶልኝ። አመሰግናለሁ። ወዳቸዋለሁ። ባይ ባይ።